ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። የሮማን ቻናል ተከታዮች በሙሉ ሁላችሁ ሰላም አማን ናችሁት ወይ? እኔ ያለው ሁላችሁ ይመስገን። ዛሬ ደግሞ አንዳንድ ነገሮችን ይዤላችሁ መጥቻለሁ ማለት ነው ለሁላችሁ ማለት ነውና በተለይ ለኛ ሀገር ለኢትዮጵያ ሕዝቦች ያየውትን ነገሮች በአሁኑ ደግሞ የሚወጣ ነገር እግዚአብሔር ብቻ መልስ ስጦ ነው የምባለው ና ቀነኔ አይታችሁታል እናንተ የቀነኔ ቲቶከር እንደው እውነት የሚገርማችሁ ማለት ነው ሰው ሲሞት ማለት ነው ፎሎ ይጨምራል እይታ ይጨምራል። የማይጨምረው ነገር የለም። ስንኖረው ግን ፎሎወር፣ ስብስክራይብ ማድርጉ ስንለው አያረጉም፣ ላይክ አደርጉ ስንለው አያረጉም። ግን ስንሞት ማለት ነው ብታዩ ቻናሉ ባዶ ሚሊዮን ሆኖ ቁጭ ብሎ ይታያል ማለት ነው። እና የቀነኒም ጨምሯል እና ማለት ነው። ግን እሱ ሳይሆን እኔ ያሳሰበኝ ማለት ነው፣ ወይኔ ጌታ ወይ ቀነኒ ፎቶ እያወጡ ያሉትን አይታችሁታል። ግን ማለት ነው መረጃው እየወጣ እየተለጠፈ ያለው ማለት ነው የቀነኒ ቤት ገብታችሁ ብታዩ ማለት ነው እኔ ስልኩ ማን እንደሆነ አሁን በዛ ላይ ጥርሷ ምናምን ከንፈሯ ተደበድባ በከንፈሯ ደምታ እና ደግሞ አይኑ ምናምን አባብጦ አሳብጧት፣ ይሄ ራሱ መረጃ ነው የሚሆነው አንደኛ ነገር ማለት ነው። ግን ነፍስ ፍትህ ያጣች ነፍስ ናትና ማለት ነው። እግዚአብሔር ግን ፍትህ እያለ ነው። እግዚአብሔር ግን ስልኳ ውስጥ ያስቀመጠው ማለት ነው እያንዳንዱ መረጃ እያወጣ ነው ያለው። እግዚአብሔር ለዚች ልጅ ግን ፍትህ መልስ አለው እያለ ነው። አለው መልስ እያለ ነው እግዚአብሔር ማለት ነው እና አይታችሁት ከሆነ ማለት ነው እና በስንት መከራኑ ለካ እያረፈችው ማለት ነው ተሰቃይታ በቁሜይ በቁም የተንከራተተችው እና የተሰቃየችው ዛሬ ደግሞ፣ ትናንትና ፊቱ ምናምን አሳብጧት የተደበደበች ነበረ የወጣ ማለት ነው ፊቶቿ ምናምን የሳበጣት እና አይኗ ምናምን ነበረ የወጣት። እሺ፣ ከዛ ሶስት ቀን ነው አራት ቀን ነው። እና ይሄን የለቀቀ ሰው ይጠየቃል። ማን እንደምዚህ እንዲለቀቅ እንደሆነ እያለ እየተባለ ከዛ ዛሬ በሶስተኛ ቀን ነው፣ በአራተኛ ቀኑ ደግሞ የራሷ ስልክ ቤት ማለት ነው የእሷ ቤት ላይ ማለት ነው እግዚአብሔር ግን ፍትህ እያለ ነው ራሱ ማለት ነው። እግዚአብሔር እውነቴን ነው የምነግራችሁ። እግዚአብሔር እውነታውን ግን ሰው ቢደብቅ ግን እግዚአብሔር ጋለ እውነታው ማለት ነው። ተው ግን ሰውን አትፍሩ። ተው እውነታውን ግለጹለት። ፍጌታ እውነታውን ያውጥለት። ከዛ ከንፈሯ ተነክሳ ይሁን ተወግታ እግዙ ጌታ ሆይ በስማን ቦልድ መንፈስ ቅዱስ። ኦ ጌታ ሆይ ወይኔ ወይኔ አምላኪ ሆይ፣ ብቻ በጣም ዘገነን ነገር ነውና፣ አንዴ እንደዚህ ነገሮች ማየት አልወድም፣ እና በቃ ብቻ አላቅምና፣ ባካቹ ይባካቹ እንደለ እንደዚህ አይነት ነፍሳችሁስ፣ ወይ ወይ፣ ጌታ ጥሩ ነበረ። እንደው ክርስቶስ፣ እውነቴ ነው ምነግራችሁ። አሁን እኔ ይሄን አይቼ ማለት ነው እውነት እኔ ይሄን አይቼ ማለት ነው። ምን ያለበት እግዚአብሔር የሁላችን ኃጢአት ግንባር ላይ ቢለጥፍልን አልኩት። እውነት ነው የምናግራችሁ ሰው ሰው ነው የሚፈራ አይደለም፣ እግዚአብሔርን ሳይሆን ሰው ነው አይደለም ያመጣ እንደው ክርስቶስ የሳምሪው ያደረገ ታምራት ለኛም ቢያደርጋት፣ ኃጢአት የሌለው ችልሴት ይወቅረው ብሎ ነበረ። ክርስቶስ ማለት ነው ሳምሪ ጊዜ ማለት ነው አጢአት ያልሰራ ሰዎች ችልጅ መምታት ይችላል ብሎ ነበረ እና ሁሉም ራሳቸው ግንባራቸው ላይ ነው ልጥፍ ልጥፍ የተጻፍ የታየው ማለት ነው የአጢአት ይሄ ነው የአጢአት ይ ግን፣ እግዚአብሔር ለእኛ ሁላችን ግንባራችን ላይ ብለጥፍልን ጥሩ ነው ብዬ ነው ተመኘሁትና እግዚአብሔር ነፍሷን በገነት ያኖርልን። ይሄን አይቶ መቼም የአገራችን መንግስት እውነት መልስ ስጠው እውነት እውነታ ወጣ ገና ከዚህ በላይ ማለ አሉ የሚወጣ የኔናት የኔናት ምስኪን ገና እውነታ ይወጣል ገና ከዚህ በላይ አለ አሉ የሁላችሁ ትናንትና ይህን የመሰለ ደብደባ ደርሶበት ወጣ በል እና ገና ደግሞ ማን እንደዚህ አድርጎ ቆይቶ ቆይቶ ነው እኮ መረጃ እያወጣ ያለ እግዚአብሔር እውነታዋን እያወጣ ያለ። ሰው ተደብቆ ስልኩ ከማን ጋር እንደሆነ ያልታወቅም። እግዚአብሔር ግን እውነታዋን ያወጣለት። ፈጣሪ ግን ጎርጉሮ ጎርጉሮ ታምሩን ታምሯን ሊያሳያ ነው ታምሩ ሊያሳይ ነው። መሰለ ጋይዞች የአገሬ ልጆች ታው ትንቢት ሊፈጸም ነው። በቃ ትንቢት ሊፈጸም ነው። በሴት ምትቀልዱ አላችሁ ወንዶች፣ በብዙ ነገሮች በህፃን ልጅ ማለ ብዙ ነገሮች እያረጋች ነው። እና ግን ለዚች ልጅ መንግሥት ራሱ ፊት ቢጠይቅለትስ። እኔ ፊት ያጣች ነፍስ ፊት አለኝ እያለች ነው ፍትህ አለኝ እያለች ነው። የወላችሁ ትጮኋለች እና ቤቷ ገብታችሁ ቲቶ ከሯ ላይ ቀነኒ ብላችሁ ገብታችሁ ብታዩ ማለት ነው። ይኸው ዝግን ዝግንን የሚል ነገር እየተለቀቀባቸው ነው። ዝግንን የሚል ነገር እየተለቀቀ ነው ያለውና ያለው ና ብቻ እግዚአብሔር ሰላም ያድርግልን። የሞተ እንኳን አርፏል፣ ያለው ይሰቃያል ያቺን ነፍስ የመሰለችውን ያጠፋ ሰውዬውም ራሱ እየተሰቃየ ሊሆን ይችላል። ሰው ከሰው ይደበቅን እንጂ እግዚአብሔር እንቅልፍ ሊያሳጠው ይችላል፣ ሰላምን ሊያሳጠው ይችላል። ጽጽት እኮ የሰውን ይገላል፣ ንገላል። ጋይዞች ጽጽት ነገር እንዳሰሩ የሚያጸጽታችሁ ነገር ይህ እውነታ ነገር

ባልየው መጠየቅ ግድ ነው። አሁንም እውነቴ ነው የምነግራችሁ፣ ባል ግድ መጠየቅ አለበት። የእሷ ባል አለቤት የተባለ ግድ ነው መጠየቅ ያለበት። ምክንያቱም ጋዞች፣ እውነት ለማውራት ለነፍሳችን፣ እኛ አላየንም እንሰማለን እንጂ አንፈርድም። ነው ግን ማለት ነው አንድ ሚስታችሁ እንደዚህ ፊቱ አባብጦ እንደዚህ ፊታችሁ ተደብድቦ በእጇ እንዲህ አድርጋ ከንፈሯን ምናምን ማለት ነው። እንደዚህ ከንፈሯን በእጇ አድርጋ ነው ፎቶ ራሷን ያታ አነሳች እና መረጃን አስቀመጠች። እኔ ምን ውስጥ ሱቆቃ ውስጥ እንዳለው እኔ ምን ስቃይ ውስጥ እንዳለው ብላ ማለት ነው። ለኢትዮጵያ ህዝቦቹን ያስቀመጠች ነው። ለዛ ማን እንደሆነ አይታወቅም። በሷ በቤቷ በስልኳ መረጃ እየወጣ ነው እየወጣ ነው። ያው እየተለቀቀላችሁ ነው። እኔ ማን እንደምለቀው ግን አላቅም። እና ግን ረጋዞች ራሳችሁን ጠብቁ። ግን መንግስት ይሄን ነገር አይቶ ይሄ ነገር ፊት እንዲያገኝ ቢያደርግለት ፍትህ እንድታገኝ ቢያደርግለት ጥሩ ነው። ዛሬ እኔ ትናንትና እንትና ብላ ነበረ። ዛሬ ደግሞ ይሄ ከንፈሯ ላይ እንዳለ ከዛ ተቢሳ ነው ተነክሳ ይሆን አላቅም። ቆዳው ተገሽልጦ ወይ እወይ በስመ አብ ወወልድ መንፈስ ቅዱስ። እናንተ ተሰቃይታ ነው ህይወቷ ያለፈ ተሰቃይታ ማለት ነው እና እንደዚህ አይነት ፈጣሪ ጠብቀን ነው እምላችሁ ሁላችሁ ማለት ነው። እኔ ምንም እምላችሁ አላቅም። እኔ ግን ስለሚደርሰኝ ነው ይላችሁ የመጣ እንትናዋን ስታዩ ማለት ቤቷ ገብታችሁ ስታዩ ግን ጌታ ኢየሱስ ክርስቶስ የእሷን ፊት በቅርቡ ያሳየን፣ በቅርቡ ያሳየን፣ ያሰው አሳብዶ አሳብዶ የእሷን ገዳዩ ያሳየን ነው። ይህ ነው መናግራችሁ። መንግስትም ፍትህ ለዚች ልጅ እንዲሰጥን ጠይቀዋለን። ሌሎቻችሁ ራሳችሁን ጠብቁ፣ ሴቶችም ወንዶችም። ከልባ አመሰግናችኋለሁ።